ምን እያደረግሽ ነው ማይ? ምን እያደረግሽ ነው? ምን አደረኩት? በቅርቡ ከስጋቱ ገላግሎታለሁ። ምን አርገ አለቅሽም፣ ምን እንዳታመጣ። አሁን የምነግርህ ነገር ምናልባት ህይወቴን አደጋ ላይ ሊጥል ስለሚችል ምንድነው? የአንችን ህይወት አደጋ ላይ የሚጥለው አፈረስክ ወይ ደግሞ አበላለሽ ልቅም ልቅም አበላሉን ስቺበት ሆድሽ ውስጥማ የሆነ የታሰረ አውሬ አለ አይደለም የባሌ እናት ውስጥ የታሰርከው አውሬ ውጣ ቀለቤን አጨርስ ውጣ አንተ ነህ እንዴ እኔ እኮ ባሌ መስሎኝ ወንድምሽ ነኝ ደነገጥሽ ገባኝ የባልሽን እናት ቁም ስቅላቸውን ስለምታሳያቸው እሱ የመጣ መስሎሽ ነው የደነገጥሽው? ጥሩነት ለራስ ነው ጥሩ። እንዴት ነው እማዬ? ይበቃውታል። ደሞ እስኪ አሁን እኛ እንብላ። ደግሞ ለምንድን ነው በጠዋት የሚበሉት አይጾሙም እንዴ? ዛሬ ሐሙስ ነው። ሐሙስ ሐሙስ አይጾምም አዎ ቢጾሙ ጥሩ ነበር ቀለቤ ይተርፍልኛል እንዴት እንደምትበላኩ አንበጣ እራሱ እንደሱ አይበላም? እኔ ምልህ አንበጣ የማይጠፋ መድኃኒት አለ እንዴ አለ የት የት እንዳለ እንጃ ግን አንበጣ ሲመጣ መንግስት የአንበጣ መድኃኒት ይረጫል ሲረጭ አስታውሰኝ እሷም ላይ እናስረጫለን ምንድን ነው የሚያፈጡብኝ በቡዳ ሊበልኝ ነው እንዴ ትፉልኝ ትፉ ቡዳ ኧረ እኔና እርሶ ካልበሉማ እኔ አልበላም አልበላም በእውነት አልበላም በእግዚአብሔር ለእኔ ልትነሳልኝ ነው ከገበታ ላይ ገበታ እኮ ክብር ነው ለአንተ እንኳን ከገበታ ላይ ይቅርና ከመቃብር እነሳለሁ አሁን እኮ ስለመልካምነት ስለ ደግነት ለማየ እየነገርኳቸው እያለን ነው የመጣ። እማዬ ማህፀን ለምለም እኮ ነው፣ ደግ ልጅ አሉት፣ እውነቱን ነው። እና እኔ ከአንቺ በመወለዴ በጣም እድለኛ አንቺን ሳይሽ ነፍሴ ሀሴት ታደርጋለች። በደንብ ትጠቅማለች፣ እኛም እንጠግባለን። እ ወንድማችን ዛሬ ምን እግር ጣለ? እባክህ፣ ሁሉን ከተናገሩት ሆድ ባዶ ይቀራል። እንችግራለን። ታዲያ ትንሽ አስቀርተህ ንገረኝ። እንዴት እንደምነግርህ አላውቅም። እኔ እኮ ወንድምህ፣ የሚስቴ ወንድም ማለት የእኔም ወንድም ማለት። የአንተ ችግር የኔም ችግር። አታካብድ፣ ንገረኝ። ምን ሆነህ ነው? እስከ ዛሬ ብዙ ነገር አድርገህልኛል። ከዚህ በኋላ ግን ሞት እንኳ ቢመጣ ብቻዬን ብጋፈጠው እመርጣለሁ። ሰውዬ፣ ምን ሆነሃል? ምንድን ነው ያጋጠመህ? ተናገርስ ቸግሮኛል። ስራም ተበላሽቶብኛል። ኑሮ እንደምታየው አይቀመስም። ታምናለህ? የቤት ኪራይ ራሱ መከፍለው ገንዘብ አጥቻለሁ። እውነት እናቴ ትሞት። የቤታችን አከራይ ራሱ ካልከፈልክ ቤቴን ለቀህ ውጣ እያሉኝ ነው። በጣም ያሳዝናል። ታዲያ ምን ላደርግልህ እችላለሁ? አንተማ ከዚህ በፊት ስንት ነገር አድርገህልኛል። ከዚህ በኋላ እኔ ላስቸግርህ አልፈልግም። አንተ እኮ የኔ ወንድም ነህ። በስጋ ባንዛመድም ደማችን አንድ ባይሆንም፣ ግን ወንድሜ ነው። ከወንድሜም በላይ ነው። ወዳሉ እኔም ወዳለሁ ወንድሜ። ስለዚህ እንደ ወንድምነቴ ከችግር የምትወጣበትን መንገድ እፈልጋለሁ። አትጨነቅ። መንገድ አለ ብለህ ነው? ለእኔ ምንም መንገድ አይታየኝም፣ ለእኔ ጨለማ ሆኖብኛል። ለእኔ ደግሞ መንገዱ በደንብ ይታየኛል። አንድ ሰከንድ ታገሲ። እማዬ፣ እማዬ! አቤት። ባለፈው ለህክምና ብዬ የሰጠች ገንዘብ ነበር አይደለም? አለ። ቸግሮታል ለእሱ። አስቼ፣ በጣም ይቅርታ። አንተ በሚስጥር እንደ ወንድምነት የነገርከኝን በማዘር ፊት ተናገርኩ። አረ ምን ችግር አለው ሚስጥር፣ እኔ የሰሙት የአንተ እናት ናቸው። የአንተ እናት ማለት ደግሞ የእኔም እናት ናቸው። እናቴ እንደኔ አርገ ስለምትወድልህ በጣም ነው። ምን መውደድ ብቻ ነፍሴን ሰጣቸው ብባል ራሱ ለመስጠት እኔ ዝግጁ ነኝ። ማየ፣ አየሽ ይሄ ነፍሱን እንኳን ሳይሰስጥ ሊሰጥሽ የሚፈልግን ልጅ ቸግሮታል። በዚህ ችግሩ ሰዓት ደግሞ ከእኛ ውጭ ሌላ ሰው የለውም። እኛን መርዳት ያለብን። ስለዚህ ገንዘቡን አምጪና እና የእኔ መታከም እ አንተ ካልክ አንድ ስልክ ማውራት አለብኝ። ምን አባሽ ነው የምታፈጨው? አይ ገርሞኝ ነው። ምንድን ነው የገረመሽ? ጸጉር ሀጭ ጠረንጂ እህትህን ነው የምትመስለው። እሷ እኮ እንደ እኔ ቆንጆ አይደለችም። መልክህን አይደለም ያልኩት ልባችሁ፣ አስተሳሰባችሁ አንድ አይነት ነው። ሁለታችሁም ጨለማ ነገር ነው የምታስቡት። ስነ ስርዓት እሺ ነው ያዥ። ያለቃሽ ወንድም ነኝ። ለእኔ ክብር ይኑርሽ የኔ ጌታ ብለሽ ጥሪ። የኔ ጌታ ስለ ክብር ልታስተምረኝ? ባልሆነ አስተምርሻለሁ። እርሶ ከደካማ ላይ የመታከሚያ ገንዘብ እየወሰዱ ስለ ክብር ማውራት የለብዎትም። ትሰሚኛልሽ? ከአሁን በኋላ በክብር የማታውሪኝ ከሆነ አለቅሽም። ምን እንዳታመጣ። እናቴን እንረዳለሁ ብለሽ አይደል እንደዚህ የሰው ቤት የምትሠሪው? አዎ፣ ምሰሪበትን እጅሽን ሰብሬልሽ በእናትሽ እንድትጦሪ ነው ማድረግሽ። ትሰሚኛልሽ? እሰብርሻለሁ፣ እሰብርሻለሁ። ቆየሁ አይደለም አለምን እያስተማርኳት ነበር። በማያገባው የሚገባ ሰው መንገዱ አጭር እንደሚሆን እና ሁልጊዜም ስለምትወዳቸው ሰዎች ማሰብ እንዳለባት አለበለዛ ልቧ በጸጸት እንደሚሞላ እየነገርኳት ኳት ነበር። አለ አስቻሉ ያስተማረች ነገር ገብቶሻል? አዎ ጠሩ አመጣሹስ ውለተውትን አረሳም ማየ እከፍላለሁ ከፋ እግዚአብሔር ነው እውነት ከፋ እግዚአብሔር ሲያዩት ደህና ይመስላል ጀዝባ እኮ ነው ቸገረኝ ስትለው ያለውን ገንዘብ ጠቅላላ ወተሰጠ አይደለም ሰጠኝ። ግን ሁሌ ጥያቄ የሚሆንብኝ ነገር ለምንድን ነው ያገባሽሁ? ጀዝባ ስለሆነ። አንድ ቀን ግን ማንነታችንን ያወቀ ጊዜ አንበሳ እንዳይሆንብሽ ነው የምፈራው። አታስብ፣ አንበሳው ምንም እንዳያመጣ ከእግሬ ስር በማይበጠስ ሰንሰለት አስሬያለሁ። እሺ እዚህ ነሽ። እንዲወድ ፈለክኝ ታዲያ? ምሳ ሰርቼ ልዕልቷ ሳላ ጎርሳት እያልኩ ጠፋሽብኝ። ለኔ ምግብ ትሰራልኝ አለ፣ የወንድሜን ችግር ትቀርፋለ። ቆይ አንተ ምንድን ሰው ነው? መልአክ ነው? ሰው ነው? የሰውም ሰው መልካምነትንም የተማርኩት ከሆነ ካንቺ ነው። አንቺ እኮ እጹብ ድንቅ ነሽ። በጣም መልካም መልካም ሰው ነሽ። ገንዘብን ሳይሆን ፍቅርን ነው የምትፈልገው። በቃ ምትውጅው እንቁላል ነው እሺ፣ የሰራሁት አንተም ና እሺ ወንድም። ይመጣለሁ። እውነትም በማይበጠሰን ሰንሰለት አስርሿል። ቀላል ይህኔ ጀዝባ ለማንኛውም ገንዘቡን ስልሳ አርባ ነው የምንካፈለው። ለእኔ ስልሳ ፐርሰንት፣ አርባ ያምሃል እንዴ? ሐሳቡን ያምጥ። አንተ ስልሳ መውሰድ አማረ፣ ደፋር። ለማንኛውም ነው አይተሰራልኝ እንቁላል። ይቻለም ለክፉ ሰዎች ነው የምትሆነው ያልከው ሰውዬ፣ እውነትህን ነው። የት አይነት ቆንጆ ምግብ እንደሰራሁልሽ እማ፣ ላጉርሰሽ። እንዴ፣ አጉርሳቸው ነገሩ ጠዋት ጥግብ ብሎ ነው የበሉት። ጠግብ ያለው የኔ ልጅ ይቅርብ። ይብሉማ። አየህ ቆንጆ እንቁላል ነው። የሰው ልጅ በምግብ ብቻ አይኖርም ሲባል አልሰማህም? ሰምቻለሁ። እኔ ግን ያለ ምግብ መኖር አልችልም። የሰው ልጅ ነው ያልኩት። አንተ የሰው ልጅ አይደለህም እያሉኝ ነው። መናገሩን አቁምና የማይናገረውን ብላ። ይቅርታ፣ የእኔ እናት ቤቶ መጥቼ አስቸግርኩት አይደል? ምን እያደረግሽ ነው እማዬ? ምን እያደረግሽ ነው? ምን አደረኩ? ይኸውልሽ እማዬ የሚወድሽን ሰው ማስቀየም ጥሩ አይደለም። ቢያውን ይቅርታ ጠይቂው፣ ተነሽን ይቅርታ ጠይቂው። ይቅርታ የኔ ልጅ፣ አስቀየምኮ አላስቀየሙኝም። ለምንድን ነው የወጣሁ ታዲያ ከእንቁላሉ ለመሸሽ? ልጆች ምግብ ብሎ የሰራው ነገር ሲያስጠላ፣ እንደዚህ የሚያስጠላ ምግብ የሰሩ እጆች መቆረጥ ነው ያለባቸው። የኔ እናቱ እጅ ይቆረጥ፣ እሱ ምን በወጣው። እንደውም አንድ ያጣላል። የእርሶ የሚቆረጥ እንዴ? እኔ የምሎት። አቤት። ባሉት ከሞተ ስንት አመቱ ነው ዘንድሮ? አስር አመቱን ይዟል። ለምን ፈልገ ነው? እኛ ሰፈር አንድ ሽማግሌ አለ፣ ሚስት ይፈልጋል። አጣብሶት እንዴ በስተርጅና ባል ምን ችግር አለው? ሽማግሌ ካልፈለጉ ደግሞ ብር ይክፈሉና ወጣት ፈልግሎት አለ። አበስኩ ገበርኩ፣ ምንድን ነው የምታወራው? ምን ነው በመቁረቢያ ሰዓቴ ወንድ ትመኝልኛለ? እኔ ብቻውት እንዳይደብሮት ብዬ ነው። እሺ፣ ሌላ ነገር ምን ይፈልጋሉ? ሰላም አያገኙም። ለእኔ አይደለም ለአንተ ነው። ለእኔ ሰላም ሁሌም ለአንተና ለእህት ፈጣሪ ሰላም እንዲሰጣችሁ ጸልይ። ያለው ጸሎት አያስፈልገኝም፣ እኔ ሰላም ነኝ። መስሎክ ነው ልጄ። ክፉ ሰው ሳይታወቀው ክፋቱ ውስጡን በልቶ ጨርሰዋል። አሽቃባጭ፣ ሂጂ ከዚህ እማዬ። ይቅርታ መጠየቅ የለብኝም እኔ ነኝ ይቅርታ መጠየቅ ያለብኝ። ኖ ይቅርታማ መጠየቅ አለባት። ተው። አዎ የኔ ልጅ ይቅርታ አርግልኝ። እንዲህ ነው የትልቅ ሰው አስቻለው ማለት ለኔ ወንድምህ ለኔ የምትሰጭኝ ፍቅር ለሱም መስጠት አለብሽ እሺ ልጄ ምን አስደነገጠሽ ተደብቅሽ ማህቢያ ያለሽ ተደብቄ ካልበላው አለቀኝ አሰጠኝ በፀሐይ የምሰራ ነው የሚመስላት ሶላር አራዳ ነው ትጎ እኔን የሚገርመኝ እርሱን የመሰሉ የነቁ ሴት እንዴት የልጆት ሚስት ልታደነዝዞት እንደቻለች ነው። እሱ አይደለችም፣ ወንድዬ ነው ያፈዘዘኝ። የልጅ ፍቅር ያፈዛል። አረ አያፈዝም። ሞኝ ስትወልጅ ነው የሚገባሽ። እረ ዛሬን እንዴ መብላት የጀመርሽው? እረ እንዳያንቅሽ ቀስ ብለሽ ቤ የልጆት ሚስት እጅ አንቆ ከሚገለኝ ምግቡ ድፍንት ቢያረገኝ ይሻለኛል። ቆይማዬ ያስቀመ ይህንን ስራሽን ካወቀች ግን ታባረኛለች። አዎ አባረኛ። ሲሰደቡ ክብሮት ሲነካ ማዳን አልቻልኩም። ሲራቡ ግን ዝም ብዬ ማየት አልችልም። ካወቀች ግን ነግሬሻለሁ። አታውቅም። ቤት ውስጥ የሷ ስልጣን ነው። ኩሽናው ደግሞ የዓለም ግዛት ነው። አታውቅም ግን፣ ብለው ይብሉ። ወደህ በላ። አይምሮስ ግን አይምሮዎት ምን ሆነ? ቀጣይ ምን ይፈጠራል እያልኩ ስጋት አለኩኝ። እርሶ ይብሉ። በቅርቡ ከስጋቱ እገላግሎታለሁ። ምን አርገሽ? እኔ ነው በፉጨት የጠራሽ? አዎ ስምህን ስጠረው እኮ ያው ሰዎች እንዳያውቁብኝ ብዬሽ ነው። እንዳይሰማ። ለምን ሰው እንዳያውቅ ፈልግሽ? አሁን የምነግርህ ነገር ምናልባት ህይወቴን አደጋ ላይ ሊጥል ስለሚችል። ምንድን ነው የአንቺን ህይወት አደጋ ላይ የሚጥለው? ባለቤትህ። ባለቤቴ ምን